ዛሬ ይዘንላችሁ የምንቀርበው ምስ የሚለውን ቅድመ ቅጥያ ነው። ምስ የምትለዋ እቺ ቅድመ ቅጥያ ከሌሎቹ ምን ይለያታል? ከዚህ በፊት የተለያዩ ቅድመ ቅጥያዎችን ተመልክተናል። ዛሬ ደግሞ እችን ምስ የምትለዋን ቅድመ ቅጥያ ኤም አይ ኤስ እችን ቅድመ ቅጥያ በአምስት በዕለት ተዕለት ህይወቱ ሊጠቀሙባቸው ከሚችሉ ምሳሌዎች ጋራ በአንድ ላይ አድርገን ለማቅረብ እንሞክራለን። እስከ መጨረሻው ድረስ አብራችሁን ቆዩ። አስተያየት ካላችሁ በአስተያየት መስጫው ላይ ሀሳባችሁን አካፍሉን፣ ይጠቅመናል። እንዲህ ቢዘጋጅ ደግሞ የበለጠ ጠቃሚ ሆኖ እናገኘዋለን። በእለት ተዕለት ህይወታችን እጅግ ያስፈልገናል የምትሉት ከዚህ በፊት ያላቀረብን ዝግጅት ካለ ሀሳባቸውን በአስተያየት መስጫው ላይ ያቅርቡልን፣ እኛም በደስታ ዝግጅቱን እናዘጋጅላቸዋለን። አሁን በቀጥታ ሚስ የምትለዋ ቅድመ ቅጥያ እንዴት እንደምንጠቀምባትና የቃሉ አገባብ ወይም ትርጉም ባረፍተ ነገር ውስጥ በዕለት ተዕለት ህይወት ውስጥ ካሉ ምሳሌዎች ጋር አድርገን እንመለከታቸው። ሚስ አንድርስታንድ፣ ሚስ አንድርስታንድ። አንድርስታንድ የሚለው መገንዘብ መረዳት የሚል ትርጉም አለው። ሚስ የምትለዋ ቃል ኤም አይ ኤስ አንድ ነገር የተሳሳተ ወይም ትክክል ያልሆነ መሆኑን የሚያሳይ ቅድመ ቅጥያ ነው። ከቃሉ በፊት ይህን ከተመለከትነው ያ ነገር ካለው ትርጉም የተለየ መሆኑን መገንዘብ እንችላለን ማለት ነው። ይሄንን መሰረታዊ ቃሉን ካወቅነው በዚች ቃል ላይ ስንመለከት፣ ሚስ አንደርስታንድ የሚለው በተሳሳተ መንገድ መረዳት ወይንም በተሳሳተ መንገድ መገንዘብ የሚለውን ትርጉም ይሰጠናል ማለት ነው። ይህንንም በምሳሌ እንመልከተው። I think you misunderstood me. I think you misunderstood me. Understand የሚለው መረዳት መገንዘብ ነው ብለናል። እዚህ ጋራ ትንሽ የስፔሊንግ ለውጥ ከተመለከታችሁ ኦዲ የሚለው አንደርስታንድ የአሁን ጊዜ ግስ ነበረ፣ ይሄ ግን የኃላፊ ጊዜ መሆኑን የሚያሳየው ትርጉሙ አልተቀየረም። በዋነኛነት ዛሬ እየተመለከትን ያለ ነው ኤም አይ ኤስ ሜስ የምትለዋቅ ቅድመ ቅጥያ ስለሆነ ወደ እሱ ትኩረታችንን እንመልስና፣ ሚስአንደርስቱድ ሲል ያለአግባብ ወይም ደግሞ በትክክል ያልሆነ የተሳሳተ የሚል ትርጉም አለው ብለናል። አይ ቲንክ ይመስለኛል ማለት ነው። አይ ቲንክ ዩ ሚስአንደርስቱድ ሜ ሲል እኔን በተሳሳተ መንገድ የተረዳኸኝ፣ የተረዳሽኝ፣ የተረዱኝ ይመስለኛል እያልን ነው። ወደ ሁለተኛው ምሳሌያችን እንሄድ። በአጠቃላይ ይዘነው የቀረብነው አምስት ምሳሌዎችን ነው። አጥር ምጥን ብሎ በቶሎ ቀጥታ ቁም ነገሩን አግኝታችሁ እንድትሄዱና እንድትማሩት እንድትመለከቱት እንዲያስችላችሁ ነው። ሁለተኛው ምሳሌያችን እንመልከት፣ ምስሊድ። ሁለተኛው ምሳሌያችን ምስሊድ የሚለው ነው። ሊድ የምትለው አቃል መምራት ወይም ደግሞ አቅጣጫ ማሳየት ሊሆን ይችላል። መምራት የሚለው ጥሩ ትርጉም ነው። ምስ ሊድ ምስ ኤም አይ ኤስ የምትለዋ ቅድመ ቅጥያ አንድ ነገር የተሳሳተ ወይንም ደግሞ ትክክለኛ ያልሆነ እንደሆነ የሚያሳይ ነው ብለናል። ስለዚህ ምስ ሊድ ሊድ የምትለዋ መምራት ከሆነ ምስ ሊድ ደግሞ ማሳሳት ብለን መመልከት እንችላለን፣ መተርጎም እንችላለን። የተሳሳተ አቅጣጫ እንዲይዝ መምራት፣ አንድ ሰው የተሳሳተ አቅጣጫ እንዲይዝ የተሳሳተ አትያይ እንዲኖረው ማድረግ ሊሆን ይችላል። ስለዚህ በአጭሩና በቀጥታ ስንተረጉመው ማሳሳት የሚለው ትርጉም ተስማሚ ትርጉም ሆኖ እናገኘዋለን። ይህን ደግሞ በምሳሌ እንመልከተው። ፐብሊክ የሚለው ህዝብ ማለት ነው። ምስሊድ ማሳሳት ብለናል። ምስ ትክክል ያልሆነ የተሳሳተ ሊድ መምራት፣ ምስሊድ የማሳሳት። ይ ትራይድ ቱ ምስሊድ ደ ፓብሊክ አንድ ላይ አርገን ስንመለከተውና ስንተረጉመው ህዝቡን ለማሳሳት ሞክረዋል። ዜና ሊሆን ይችላል መረጃ ሊሆን ይችላል። ምንጩ ምንም ሆነ ምን፣ ይዘቱ ምንም ሆነ ምን፣ መልእክቱ ግን መሳሳት የምትለውን እያሳየ ነው። ይ ትራይድ ቱ ምስሊድ ደ ፓብሊክ ህዝቡን ለማሳሳት ሞክረዋል ማለት ነው። ሦስተኛው ምሳሌ እንመልከት። <miss calculate> miscalculate ሦስተኛው ምሳሌያችን miscalculate የሚል ነው። ካልኪሌት የሚለው ማስላት፣ ስሌት መስራት የሚለውን ትርጉም ነው የሚያሳየው። ምስ የምትለዋ mis <coughs> የምትለዋ ቅድመ ቅጥያ በመግባቷ የተሳሳተ ስሌት፣ በስህተት ማስላት ወይም የተሰራው ስሌት ትክክል አለመሆኑን የሚያሳይ ነው ማለት ነው። ትርጉሙ በምሳሌ እንመልከተው። ሚስካድ ስት ፍ ን ሬኖቬሽን የሚለው ማደሻ እድሳት ማለት ነው። ኖሽን እድሳት ማለት ነው። ሚስካልሌትድ ስሌቱን በትክክለኛ መንገድ ባልሆነ መንገድ ሰርተውታል ነው ተሳስተዋል የሚል ትርጉም ነው ብለናል። ኮስት የሚለው ደግሞ ለዚህ ሙሉ አረፍተ ነገሩን ለመረዳት እንዲያስችለን ያህል ኮስት የሚለው ወጪ ነው። They miscalculated the cost of the renovation ስንል የማደሻውን ወጪ በስህተት አስልተዋል። ይበቃል ካሉት ውጪ በልጦ ሊሆን ይችላል አንሶ ሊሆን ይችላል። ዞሮ ዞሮ ግን የተሠራው ስሌት ትክክል አይደለም፣ ወይም ደግሞ ተሳስተዋል የሚል ትርጉም እያስተላለፍን ነው ማለት ነው። አራተኛ ምሳሌ እንመልከት። ዛሬ ካቀረብናቸው አምስት በእለት ተእለት ሕይወቶ ሊጠቀሙባቸው ከሚችሉ ጠቃሚ ምሳሌዎች ምስ የምትለዋን ቅድመ ቅጥያ የሚጠቀሙ ቃላቶች መካከል አራተኛ አድርገን መርጠን ያቀረብ ነው ዩዝ የሚለው ቃል ነው። ዩዝ የሚለው ቃል መጠቀም የሚለውን ትርጉም ይሰጣል። ስለዚህ ምስ ዩዝ ስንል ያለአግባብ መጠቀም የሚል ቀጥተኛ የሆነ ትርጉም ይይዛል ማለት ነው። ይህን ደግሞ በእለት ተእለት ምሳሌ እንመልከተው። ሂ ወዝ ፓኒሽድ ፎር ሚስዩዚንግ ዘ ካምፓኒ ፈንድስ። ፈንድ የሚለው ገንዘብ ለመተርጎም እንችላለን። ሚስዩዚንግ የሚለው ይሄ በሂደት ላይ ያለ ግስን የሚያሳየው ዞሮ ዞሮ መሰረታዊ ቃሉ ዩዝ የምትለዋ ነች። ዩኤስኢ ብለናል። አይንጂ የሚለው በሂደት ላይ መሆኑን እየተደረገ ያለ ነገር መሆኑን አሁን የተፈጸመ ወይም እየተፈጸመ ያለ ነገሩን ወይም ደግሞ በሂደት ላይ የነበረ ነገሩን የሚያሳይ ነው። ዋናው ትኩረታችን ግን ቅድመ ቅጥያ ምስ ኤም አይ ኤስ የምትለዋ ቃል ላይ ስለሆነ እሷ ላይ እናተኩርና ሚስ የምትለዋ ምስ ዩዝ የሚለው ያለ አግባብ መጠቀም ብለናል። ስለዚህ ፓኒሽድ መቀጣት፣ ካምፓኒ፣ ድርጅት፣ ኩባንያ። አንድ ላይ አድርገን ስንመለከተው ሂ ወዝ ፐኒሽድ ፎ ሚስዩዚን በካምፓኒ ፋንድስ ስንል የኩባንያውን ገንዘብ ያላግባብ በመጠቀም ተቀጣ የሚል ትርጉም አለው ማለት ነው። ወደ አምስተኛውና የመጨረሻ በዕለት ተዕለት ሊጠቀሙባቸው ከሚችሉ ወይም ደግሞ በብዛት ሊሰሟቸው ከሚችሉ ቃላቶች መካከል የሆነውን እንመልከትና የዛሬውን ዝግጅታችን በዚህ እናጠቃላለን ማለት ነው። misfortune. አምስተኛው ቃል የመረጥነው ለዛሬ ፎርችን የሚለው ነው። ፎርችን እድል ማለት ነው። ምስፎርችን ስንል ጥሩ ያልሆነ እድል፣ መጥፎ እድል ብለን መተርጎም እንችላለን። ይህን ደግሞ እስኪ በምሳሌ እንመልከተው He had the misfortune of losing his job. ሂሃድ ሚስፎርችን አፍ ሉዚን ሂዝ ጃብ። ሉዚንግ የሚለው ማጣትን የሚያሳየው፣ ጃብ የሚለው ስራን የሚያሳየው። ሂሀድ ሚስ ፎርችን አፍ ሉዚንግ ሂዝ ጃብ ስንል ፎርችን እድል ነው ብለናል። ሚስፎርችን ደግሞ ጥሩ ያልሆነ ድል መጥፎ ድል የሚል ትርጉም እንዳለው ተመልክተናል። አንድ ላይ አድርገን ስንመለከተው ሂሀድ ሚስፎርችን አፍ ሉዚንግ ሂዝ ጃብ ስንል ስራውን የማጣት መጥፎ ድል ጥሩ ያልሆነ ድል ገጠመው የሚል ትርጉም ይይዛል ማለት ነው። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። እስካሁን የቀረበውን ዝግጅት መረጃ እጅግ ጠቃሚ ሆኖ እንዳገኙት ተስፋችን ነው። ይጠቅመናል የምትሉት ዝግጅት ወይም ደግሞ ይዘት ካለ ይሄም ብንማር ይሄ ቢቀርብልን በእለት ተለት ሕይወታችን የበለጠ ይጠቅመናል፣ አሁን ካለንበት ደረጃ የበለጠ እንድናውቅ ያደርገናል የምትሉት ሐሳብ ካለ በአስተያየት መስጫው ላይ ሐሳባችሁን አካፍሉን። እኛም በደስታ ዝግጅቱን ይዘን ወደ እናንተ እንቀርባለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ